በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ስላሴ ምእመናን፣ እንግዲህ አያችሁት፣ ይሄ በእውነቱ የሚያስደንቅ፣ ይኸው አሁን የአቡነ ሐራ ጸበል ነው። ይኸው ባህር ሆኗል፣ አሳ የሚረባበት አበይ ነው የሚመስለው እንጂ እውነት ጸበል ነው ብሎ አዲስ አበባ ላይ እዚህ ይፈልቃል ብሎ የሚያስብ የለም። አያችሁት አይደል? ይሆነ እንዴት እንደሚማርክ በእውነቱ እንዴት እንደሚያስደስት እዚህ ሜዳ ላይ ይህ የመሰለ የተንጣለለ ባህር እግዚአብሔር ሰጥቶናል። ክብር ለመድኃኒዓለም ያለ የሚሆን እንግዲህ። ዛሬ አቡነ ሐራ ድንግል ናቸው፣ ሰኔ 11 ቀን ምእመኑ ለመጠመቅ ይኸው እንግዲህ ወረፋ ይዟል። ብዙ ህዝብ ነው ያለው። ጸበሉም እንደዚህ ሞልቶ አድሯል። ይገርማል። የበረከት ልዩ የተዋቡ ጸጋ እግዚአብሔር ያደረባቸው በህይወት ሳሉም ለእንስሳውም ለአራዊቱም መጠጊያ የሆኑ ከረፍታቸው በኋላም ይሄው በምልጃቸው በቃል ኪዳናቸው ይሄ ጸበል እግዚአብሔር እያፈለቀላቸው።

ደግሞ ዛሬ በለተቀናቸው እንድትተሙ ሞልቶ አድሯል። ራሱ በበረከት ጻድቁኔ የዚህ ደግሞ የተለየ ጸጋ እግዚአብሔር አለበት ማለት ይችላለሁ። በእውነቱ ያስደስታል። መታችሁ ኑ ሁላችሁም ዳኑ።